በብራዚል የባህር ዳርቻ ላይ የምትገኘው ኢልሃ ዳ ኬይማዳ ግራንዴ የተባለችው ደሴት በውስጧ በያዘችው እጅግ አስደንጋጭ አደጋ ምክንያት የእባብ ደሴት በመባል ትታወቃለች። ወደዚች ደሴት መሄድ እጅግ አደገኛ ከመሆኑ የተነሳ የብራዚል መንግስት ሙሉ ለሙሉ ወደ ደሴቲቱ መግባት እንዲከለከል አድርጓል። የዚች ደሴት ዋነኛ አደጋ በውስጧ ያሉት እጅግ መርዛማ እባቦች ናቸው። በተለይም በዓለም ላይ ካሉ እጅግ አደገኛ እባቦች አንዱ የሆነው ወርቃማው ላንስሄድ እባብ የሚገኘው እዚህ ደሴት ላይ ብቻ ነው በእያንዳንዱ ካሬ ሜትር ላይ እስከ አምስት የሚደርሱ እባቦች ሊኖሩ እንደሚችሉ ይገመታል ይህም ደሴቲቱን በፕላኔታችን ላይ እጅግ ብዙ እባቦች ያሉባት ቦታ ያደርጋታል የተባለው በደሴቲቱ ላይ ከሚኖሩ ወፎች ውጭ ሌላ አዳኝ ባለመኖሩ የእባቦቹ መርዝ ከሌሎቹ አካባቢዎች እባቦች የበለጠ ኃይለኛ እንዲሆን አድርጎታል አንድ ሰው በወርቃማ ላንሴድ ቢነደፍ መርዙ ወዲህ ሆኑ የሰውን ሥጋ ማቅለጥና የውስጥ ደም መፍሰስ ሊያስከትል ይችላል ተብሏል። በእነዚህ ሁሉ ምክንያቶች ኢልሃ ዳ ኬይማዳ ግራንዴ ደሴት በብራዚል የባህር ኃይል ጥበቃ ስር ያለች ሲሆን ሳይንቲስቶች ለጥናትና ምርምር ዓላማ ብቻ በልዩ ፍቃድ እንዲገቡ ይፈቀድላቸዋል የተባለው ይህ ለውድ አድማጮቻችን በየወቅቱ እየተዘጋጀ የሚቀርብ አስገራሚ ነው። በቀጣይም ለዚያ ያላቸው እንዲሁም ለጆሮም ይስማሙ አስገራሚ እውነታዎችን ስለምናቀርብ ሰብስክራይብ በማድረግ ያበረታቱን። የ13 ዓመቱ አፍጋን ታዳጊ በአውሮፕላን ጎማ ውስጥ ተደብቆ ከአፍጋኒስታኗ ዋና ከተማ ካቡል ተነስቶ የእንዷ ከተማ ዴልሂ ምንም ሳይሆን መድረሱ ተሰምቷል። በሰሜን አፍጋኒስታን ኩንዱዝ ከተማ ነዋሪ የሆነው ታዳጊው አውሮፕላኑ ካረፈ በኋላ በዴልሂ ዓለም አቀፍ አየር ማረፊያ ወዲያና ወዲህ ሲል መገኘቱን የህንድ ባለስልጣናት ተናግረዋል። የአየር ማረፊያዊ ደህንነት አካላት ታዳጊውን ወደ ሀገሩ ከመመለሳቸው በፊት ለሰዓታት ምርመራ እንዳደረጉበት ተዘግቧል። ታዳጊው በሀገሪቱ ያለውን አስከፊ ኑሮ በመሸሽ መሄድ ያስበው ወደ ኢራን ቢሆንም አውሮፕላኑ ወደ ዴልሂ እንጂ ወደ ቴራን አለመሄዱ ሳያውቅ ተደብቆ መጓዙን ተናግሯል። ከዚህ ቀደም በርካቶች በዚህ መንገድ አደገኛ ጉዞ ነው ያደረጉ ቢሆንም ጥቂቶች ብቻ ናቸው በሕይወት መትረፍ የቻሉት። የታዳጊው በህይወት መትረፍ ብዙዎችን ያስገረመ ሆኗል። ይህ ለውድ አድማጮቻችን በየወቅቱ እየተዘጋጀ የሚቀርብ አስገራሚ እውነት ነው። በቀጣይም ለዚያ ያላቸው እንዲሁም ለጆሮም የሚስማሙ አስገራሚ እውነታዎችን ስለምናቀርብ ሰብስክራይብ በማድረግ ያበረታቱን። ዳሪል እና ኒቺ በአንድ የፊሊፒንስ ከተማ ሰርጋቸው በማክበር ላይ ነበሩ። ይህንን የሰርግ ሥነ ሥርዓት በፎቶ ለማስቀረት በስፍራው የተገኘው ካሜራማን ጃክ ኩርትዝ ለታሪክ የሚቀመጥ አሪፍ የሰርግ ፎቶ ለማስቀረት ደጋግሞ ፎቶ ማንሳት ጀምሯል እና ሙሽሮቹን ትከሻ ለትከሻ እንዲያያዙ ነግሮ ምስሉን ለማስቀረት እየሞከረ እያለ ግን ድንገት አንድ ነገር በካሜራው ሌንስ ውስጥ ገባ። ይህ ከብዙ ኪሎ ሜትር ርቀት ላይ ሆኖ በጉላ የሚታየውን ነገር ባለማመን ካሜራውን አውርዶ ተመለከተው። የእሳተ ገሞራ ፍንዳታ ነበር። እናም ልክ እሱ ፎቶ ሊያነሳ ሲዘጋጅ በድንገት ፈንድቶ ሌንስ ውስጥ የገባውን እሳተ ገሞራ ባክግራውንድ አድርጎ ደጋግሞ ፎቶ አነሳው። በነገራችን ላይ ይህ በአጋጣሚ በገባው የእሳተ ገሞራ ፍንዳታ ምክንያት የተጎዳ ሰው አልነበረም። እና ከዚህ በኋላ ይህንን ለማንም ሰው የማያጋጥም ክስተት ተጠቅሞ ያነሳው የሰርግ ፎቶ በአለም ዙሪያ ባሉ ሶሻል ሚዲያዎች ቫይራል ሆነ። ይህ ለውድ አድማጮቻችን በየወቅቱ እየተዘጋጀ የሚቀርብ አስገራሚ እውነት ነው። በቀጣይም ለዚህ ያላቸው እንዲሁም ለጆሮም ይስማሙ አስገራሚ እውነታዎችን ስለምናቀርብ ሰብስክራይብ በማድረግ ያበረታቱን። ውሻው ከዚህ በፊት ለየት ያሉና ያልተጠበቁ ስራዎችን ሰርቷል በሚል በርካታ ሽልማቶችን በማግኘት ዝናን ያተረፈ ነበር። ቻይና የጸረ ፈንጂ ውሻዋ በግዳጅ ላይ ያለ እንቅልፍ ወስዶታል በሚል ቅጣት አስተላለፈች። የዓለማችን ቁጥር ሁለት ሌላ ሀያላ ሀገር የሆነችው ቻይና እንደ ፈንጅ፣ አደንዛዥ እጾችና ሌሎች ረቀቅ ያሉ ወንጀሎችን ለመከላከል የሰለጠኑ ውሻዎችን ትጠቀማለች። ልዩ ስልጠናዎችን ወስደው ስደው ቻይናውያንን ከጥቃት እየጠበቁ ካሉ ውሾች መካከል ፉዛይ የሚል ስያሜ የተሰጠው ውሻ አንዱ ነው። የ18 ወራት ዕድሜ ያለው ይህ ውሻ ከአራት ወሩ ጀምሮ የተለያዩ ረቂቅ የፖሊስ ስልጠናዎችን ወስዷል። ኮኬን የተሰኘውን አደገኛ እፅ ነፍንፎ በመለየት የሚታወቀው ይህ ውሻ ኮኬን ኦፊሰር የሚል ስያሜንም አግኝቷል። በተለይም ፉዛይ በተጠናቀቀው የፈረንጆቹ 2024 ዓመት ውስጥ በተመደበበት ወይፋንግ ህዝብ በፖሊስ ክፍል ስር ላሳዩ የላቀ አገልግሎት በርካታ ስጦታዎችን አግኝቶ ነበር። ይሁንና ይህ ውሻ ከሰሞኑ በግዳጅ ላይ እያለ እንቅልፍ ወስዶት ተገኝቷል። ከዚህ በተጨማሪም አልጋው ላይ ሽንቱን ሸንቷል ተብሏል። የቻይና ፖሊስ ኮሚሽን እንደገለጸው ውሻው ኃላፊነቱን በመዘንጋት የዲሲፕሊን ግድፈት ፈጽሟል በሚል ቅጣት ተላልፎበታል። በፉዛይ ላይ ከተጣሉበት ቅጣቶች መካከልም ከዚህ በፊት የተሰጡ ስጦታዎችና ሽልማትን መቀማት ዓመታዊ ቦነሱን ማስቀረት ዋነኞቹ ናቸው። በፉዛይ ላይ የቻይና ፖሊስ ቅጣት እንደተጣለበት ከተገለጸ በኋላ በርካቶች አስተያየታቸውን በመስጠት ላይ ናቸው። ዓመቱን ሙሉ ስኬታማ ሆኖ ለቆየ ፖሊስ አንድ ቀን ስተሰርቷል በሚል ቅጣት መጣል የለበትም የሚለው አስተያየት የብዙዎች ሆኗል። የፉዛይን እያንዳንዱን እንቅስቃሴ በማሳየት የሚታወቀው የማህበራዊ ትስስር ገጽ በትንሽ ቀናት ውስጥ ከ340 ሺህ በላይ ተከታዮች እንዳፈራም ተገልጿል። ይህ ለውድ አድማጮቻችን በየወቅቱ እየተዘጋጀ የሚቀርብ አስገራሚ እውነት ነው። በቀጣይም ለዚያ ያላቸው እንዲሁም ለጆሮ ሚስማሙ አስገራሚ እውነታዎችን ስለምናቀርብ ሰብስክራይብ በማድረግ ያበረታቱን። ጂም ትሮፕ ይባላል። በ1912 በነበረው ኦሎምፒክ አሜሪካን የወከል አትሌት ነው። ውድድሩ በሚደረግበት ጠዋት ላይ ጫማውን ይሰረቃል። ሌላ መቀየሪያ ጫማ ስላልነበረው ወደ ቆሻሻ ማጠራቀሚያ ገንዳ በመሄድ ጫማ ሲፈልግ እድለኛ ሆኖ በፎቶ ላይ የሚታዩትን የተለያዩ ጫማዎች ያገኛል። አንዱ ጫማ ሰፍቶ ስለነበር ካልሲ ደርቦ ነበር ያደረገው። ጂም እነዚህ የወደቁ ጫማዎችን በማድረግ በዕለቱ ሁለት የወርቅ ሜዳሊያዎችን በማሸነፍ ታሪክ መስራት ችሏል። ጂም ጫማው መሰረቁ ከውድድሩ አላስቀረውም። የተፈጠረውን ችግር ምክንያት አድርጎ ከውድድሩ ቢቀር ኖሮ በታሪክ መዝገብ ላይ ዛሬ ባላገኘ ነው ነበር። ምክንያቶችን ፈጥረን ወደ ወደኋላ ከምንሄድ ይልቅ ከምክንያቶች በላይ ሆነን ወደ ስኬት ለመራመድ ይህ የጂም ታሪክ ጥሩ ምሳሌ ይሆነናል።